የሆነ ባዶነት በሙላት ሊቀየር ነው። ሰውነት ላይ ያለ ህመምና ደዌ በቅባት ሊቀየር ነው። አሜን። የሐኪምን ደብዳቤ እንደ ነቢይ ነግራለሁ። ቀደድኩት፣ አሁን ተቀደደ፣ ተቀደደ፣ ተቀደደ። ጌታቸው የሚባል ሰው ታውቃለህ? አንተው ራስህ ነህ። ውሰድ፣ ያው ሁለት እጥፍ ቅባት። ያው ኃይሉ ሲታደስ፣ ኃይሉ ሲታደስ፣ ኃይሉ ሲታደስ ዘርጋችን እዚህ ላይ እህቴ ዓለም፣ እህቴ ዓለም እኔም እኔ አንቺ አንቺ በአባታችን ዘርክ አለው፣ በአባታችን ዘርክ አለው። ከዛ ከአውሬ መንፈስ ከዛ ካውሬ መንፈስ ዛሬ ዛሬ ተፈተና ተፈተና፣ በኢየሱስ ስም በልስ ነፃ መውጣት ሆኖልናል፣ ነጻ መውጣት ሆኖልናል። መስፍን የሚባል ስም ታውቃለህ? ራስህ ሆኔ አሜን። የምትባል ተዳፊ እግዚአብሔር አይምሮዋን ከፈትኩታለኝ ጅማ የሚባል ሀገር በረከት የሚባል ስንት ታውቂያለሽ? የእሷ ናት። ተሰፈር አድርግ ማ በኤን ፊደል ጀምሮ ናኦሊምና ሁሉ ሰው ይጨፍ ነው። ሟርተኛው አስማተኛው ከግንቦት አንድ እስከ ግንቦት ሰላሳ ያለ እረፍት። ያለምንም መሰልቸት ያለምንም ድካም ነው የሚሰራው። ሟርተኛውን ነው ምልህ አስማተኛውን ነው ምልህ አንተ ደግሞ እግዚአብሔርን ይዘህ አንድ ቀን ይበቃሃል። አንድ ደቂቃ ይበቃሻል። ኧረ አንድ ሰከንድ፣ ማይክሮ ሰከንድ ይበቃቸዋል። ግን ያንን ሰዓት ማለት ነው ያንን ሰከንድ፣ ያንን ደቂቃ፣ ግን ኃይለኛው ብርቱ ነኝ የሚለውን ብርቱ በሆነ ኃይለኛ በሆነው በእግዚአብሔር ስም በልጁ በክርስቶስ ኢየሱስ ስም በስልጣን ትቃወሙታላቸው። ይሄ ቃል ባለሥልጣን ነው። ይሄ የስልጣን ቃል ነው የተነገረን። ልክ እንደዚህ ቃል በስልጣን በኃይል የምትናገሩት ነገር ዛሬ እናንተኑና ነገራችሁን አድሬስ ያደርጋል። በሉ ፈቀድኩላችሁ። አሁን ሁሉ ሰው በኃይል ይጸልይ። የተገዳደራችሁ ዛሬ ይወድቃል። ሊያዋረዳችሁ ሊያዋርዳችሁ የወጣው ዛሬ ይዋረዳል። ሊጥላችሁ የወጣ ራሱ ይወድቃል። ዛሬ ሌላ ጸሎት የለንም። ጸሎታችን የጠላትን ቅጥር ማፍረስ ነው፣ ማፍረስ ነው፣ ማፍረስ ነው፣ ማፍረስ ነው። ታቃለ አንተን መጥቶ አንቺን መጥቶ ቤትሽን መጥቶ ሊያሳዝን የተመደበ ነገር አለ እያልኩ እኮ ነው። አየሩ ላይ የተለቀቀ አለ፣ ምድሩ ላይ የተለቀቀ አለ። ዛሬ እሱን ሰብስበን እናቃጥለዋለን፣ እናቃጥለዋለን፣ እናቃጥለዋለን። አይሰራም በኔ ቤት ላይ አይሰራም በኔ ቤተሰብ ላይ። አይሰራም በልጆቻችሁ ላይ። አይሰራም በትዳራችሁ ላይ። አይሰራም በአገልግሎታችሁ ላይ። አይሰራም በኢትዮጵያ ምድር ላይ። አይሰራም በነገስታቶች ላይ። አይሰራም በነጋዴዎች ላይ። አይሰራም በአገልጋዮች ላይ። ተቃውሙት፣ ተቃውሙት። ይፍረስ እያላችሁ ጸልዩ። በጌታ በኢየሱስ ስም ከትዳራችሁ ላይ ይፍረስ፣ ከጤናችሁ ላይ ይፍረስ፣ ከራእያችሁ ላይ ይፍረስ፣ ከመንገዳችሁ ላይ ይፍረስ። በእናንተና በረከታችሁ ላይ የሚሠራ በዚህ በግንቦት ወር የሚሠራ የድግምት ኃይል፣ የጨለማ ጉልበት፣ በስማችሁ በደብተራችሁ የሚጠቀም በጌታ በኢየሱስ ስም ይፍረስ፣ ይፍረስ፣ ይፍረስ፣ ይፍረስ። በጌታ በኢየሱስ ስም ይፍረስ። መጽሐፍ ሲናገር እንዲህ ብሎ ይናገራል። በዚህ ተራራ የእግዚአብሔር እጅ ትገለጣለች፣ ጭድም በጭቃ ውስጥ እንደሚረገጥ ሞአብ በዚህ ስፍራ ይረገጣል። እንደመል በዚህ በግን ቦተር የሚሰራ የደብተራ ጉልበት የጨለማ ኪዳን በጌታ በኢየሱስ ስም ይፍረስ፣ ይፍረስ፣ ይፍረስ። ተቃውሞ ከልጆቻችሁ ላይ ይፍረስ፣ ከትዳራችሁ ላይ፣ ከጤናችሁ ላይ፣ ከአገልግሎታችሁ ላይ፣ ከደምና ከስጋችሁ ላይ በጌታ በኢየሱስ ስም ተቃውሞ ቤተሰቦቻችሁን ወክላችሁ ተቃውሞ በናዝሬቱ በኢየሱስም ይፍረስ። መጽሐፍ ሲናገር ባንቺ ላይ የሚሠራ መሳሪያ አይከናወንም ተብሎ በእግዚአብሔር ቃል እንደጻፈ አይሰራብሽም በኢየሱስ ስም። ሟርት ባንቺ ላይ አይሠራም። ድግምት አይሰራም። አስማት አይሰራም፣ ጥንቆላ አይሰራም። ይርክማን ቃል በኢየሱስ ስም አይሰራም። አፍሩት፣ በኢየሱስ ክርስቶስ ስም አፍሩት፣ በጌታ በኢየሱስ ክርስቶስ ስም አየሩ ልቀቀበሉ። ራዛ ተካማ ቅዱሳኑ ልቀቀበሉ፣ በረከታቸው ልቀቀበሉ፣ በረከታቸው ልቀቅ፣ ሰላማቸው ልቀቅ፣ ጤናቸው ልቀቅ፣ ፋይናንሳቸው ልቀቅ፣ የነሱ የሆነ ነገር ልቀቅ፣ በጌታ በኢየሱስ ክርስቶስ ስም። ይሄን ግንቦት የሚባለውን ወር ነው የምንዋጀው የምንዋጀው። በደንብ ስሙኝ በዚህ ወር ላይ ጠላት በእኔም በእናንተም በምድሪቷም በህዝቤም ላይ ስፔሻሌ ቅዱሳኑ ላይ ያደረገው ፕሮግራም እንዳይሳካለት አንድ ሁለተኛ ነገር እስከ ዛሬ የተሳካለት የሚመስለው የትኛውም ነገር ከጠላት እጅ ዛሬ የምናስወጣበት ቀን ነው እያልኳቸው ነው ያለው ስትጸልዩ ስትቃወሙም ስትገስጹም ይሄ ሚስጥር ገብቷችሁ አንደኛ ሊያደርግ ያለው ፕሮግራም እንዲፈርስ፣ ሁለተኛ የተደረገው ነገር እንዲፈርስ ጸልዩ። አሁን ወሩን እየጠራችሁ ቀኑን እየጠራችሁ ጊዜውን እየጠራችሁ ተቃወሙት። ይፍረስ በጌታ በኢየሱስ ክርስቶስም። በዚህ በግንቦት ወር ላይ ታቀደ የጠላት እቅድ በጌታ በኢየሱስ ክርስቶስም የፈረሰ ተቃውሞ ከህይወታቸው ላይ ተቃውሞ ከቤታችሁ ላይ ተቃውሞ ከትዳራችሁ ላይ ተቃውሞ። በጌታ በኢየሱስ ስም የጨለማ ጉልበት ይፍረስ፣ የአጋንንት መሣሪያ ይፍረስ። በስማችሁ የሚደገም የድግም ታል የጨለማ ጉልበት አስረጋሚም ረጋሚም እቅዳቸው ይፍረስ። ተቃውሞ በእኔ ላይ የታሰበ አይሆንም በሎ አይሆንም፣ አይሰራም፣ አይሰራም በሎ በሉ። መጽሐፍ እንዲህ ብሎና ጋር ጠላቴ ሆይ ቢወርቅ እነሳለሁ፣ በጨለማ ብሄድ እግዚአብሔር ብርሃኔ ነው። በእኔ በሚሆንብኝ ነገር ደስታ ይበሉ ተብሎ እንደጻፈ ተቃውሙ ጠላት ላይ ይደሰትባችሁ። ልቀቅ፣ ሊቀቅ፣ በረከቴን በሎ ይፍረስ፣ ይፍረስ፣ ይፍረስ፣ ይፍረስ። ስኬ የተከለከለ ደስታ የከለከለ ጤናችን የከለከለ በራችሁ ላይ የቆመ የሚከራከራቸው በእናንተና በረከታችሁ መካከል የገባ የጨለማ ጉልበት በጌታ በኢየሱስ ስም ተቃውሙ። የደብተራ ኃይል የፈረሰ ይሆን ግን ቦቶር ላይ የተለቀቀባቸው ጨለማ ጎልበት ይፍረስ እያላችሁ ተቃሙ። የመጨረሻ ተቃውሞ የእግዚአብሔር በጌታ በኢየሱስ በረከታቸው ላይ ተቀመጠ። በኢየሱስም ጤናችሁ ላይ ተቀመጠ። በረከት ልቀቅ እያላችሁ በፓስፖርታቸው ላይ በነሱ በሆነ ጉዳይ ላይ የተቀመጠባቸው የትኛም ድንጋይ ይነሳ። በጌታ በኢየሱስም በእናንተና በነገሮቻችሁ መካከል የገባ እንቅፋት ይነሳ፣ ይነሳ፣ ይነሳ። ተቃሙ፣ አትርገሙ፣ ይነሳ ብሎ እንቅፋት ይነሳ። እንዳታልፉ የከለከላችሁ፣ የጋረዳችሁ በረከታችሁን እንዳታይ ሩቅ እንዳትመለከቱ የከለከላችሁ እንቅፋት ይነሳ። ተቃሙ ልቀቅ እያላችሁ ዛሬ በጌታ በኢየሱስም፣ ቅጥር ፈረሰ፣ ቅጥር ፈረሰ፣ ቅጥር ፈረሰ ቅጥር ፈረሰ። ጨለማ ፈረሰ። የሆነ ጉዳይ እግዚአብሔር በጽድቅ ይፍረድልን፣ አንተ ይፍረድል የተለየ የተገለጠ ነገር ማየት ትፈልጋለህ እ እ እ የእግዚአብሔርን እጫሁና ወይ ውረድ ወይ ፍረድ እያልክ ነው። እግዚአብሔር በጽድቅ ይፈርጃል። እግዚአብሔር ጣልቃ ይገባል። ኃይልህን እንደ ልጅነት ዘመን አድሳለሁ አለኝ እግዚአብሔር። እንደገና አበረታሃለሁ አለኝ እግዚአብሔር። ቁርጭምጭሚትህን አጸናለሁ አለኝ እግዚአብሔር። እርጅናህን አትፍራው። እግዚአብሔር ጉርምስና አረግሃለሁ አለኝ አንድ ሰው ይጩና አሜን ይበለኝ እባክህ። የቀረው ዘመንን በክብር ታገለግለኛል አለ ጌታ። በኃይል ታገለግለኛል አለ ጌታ። ውሰዴ እንቅባት የሆነ ባዶነት በሙላት ሊቀየር ነው። ሰውነት ላይ ያለ ህመምና ደዌ በቅባት ሊቀየር ነው። የሐኪምን ደብዳቤ እንደ ነቢይ ነግረሃለሁ፣ ቀደድኩት። አሁን ተቀደደ፣ ተቀደደ፣ ተቀደደ። ጌታቸው የሚባል ሰው ታውቃለህ? አንተው ራስን ውሰድ። ያው ሁለት እጥፍ ቅባት። ኃይሉ ሲታደስ ዩ ኃይሉ ሲታደስ ኃይሉ ሲታደስ፣ ቅባት፣ ቅባት፣ ቅባት፣ ቅባት፣ ክብር፣ ክብር፣ ክብር፣ ኃይል፣ ኃይል፣ ኃይል። ውሰደው፣ አንተም ያው ውሰድ። ተቀየረ ታሪኩ ተቀየረ። ነገሩ ተቀየረ፣ ተቀየረ፣ ተቀየረ። ከዚህ በኋላ የማይፈርስ ነገር፣ ከዚህ በኋላ የማይበተን ነገር፣ ከዚህ በኋላ የማይወድቅ ነገር። ውሰድ። የተወረወረብሽ ቀስት ወደ ራሳቸው ሄዳ ላይ ጌታ፣ ወደ ራሳቸው ተመለሰ፣ ወደ ራሳቸው ተመለሰ። ለአንቺ ማለፍ ማረፍ ሆነ። የሕይወት ለውጥ ይሁንልህ የኑሮ ለውጥ ይሁንልን። የመጀመሪያ ግን መንፈሳዊ ተሐድሶ ባንተ ላይ ይሁን። አሜን። ምን አልኩ? መንፈሳዊ ተሐድሶ ባንተ ላይ ይሁን። አሜን። ከዚህ በኋላ በልሲ። ከዚህ በኋላ የኔ ነገር የኔ ነገር። እንደገና እንደገና እንደገና እንደገና እንደገና እንደገና። አይበላሽ አይበላሽ። በቃ በልሲ በቃ ናይስ ጄላ ስታካ ያራ ላቦስ። እግዚአብሔር ለይቼሽ አለው አለ። ዶሮ እንቁላል ምን ትላለች? እሴት ትጥላለች። ይበሏ እና ከጣለች በኋላ እንቁላሎቿን ሰብስባችሁ እናንተ ትበላላችሁ። እኛ ሀገር ግን መልሰን እናሳቅፋታለን። ዶሪቷ ስንት ቀን ትታቀፋለች? ስንት ቀን ትታቀፋለች? 21 ቀን። ከ21 ቀን በኋላ ከ21 ቀን በኋላ ትዕዛዝ ከቤተ መንግስት ቢወጣ ከፓርላማ ቢወጣ ከቤተሰብ ቢወጣ ከህዝብ ሁሉ ቢወጣ ከ21 ቀን በኋላ

ፒክ ያረግሻየው ከአንቺ ጋር የነበሩት ብዙዎቹ እንደሆነ ነገር ሆነ ሆነው አልፈዋል። ጠብቃኛለች አለ ላላሳፍርሽ፣ ጌታ መጣሁ አለ። አንድ ሰው ይጩና አሜን! ስል ይሁንለት፣ አሜን ስል ይሁንለት። አጩቲቷ ከሀያ አንድ ቀን በኋላ ታስራ ተኮትባ መቆየት እንደማትችል ቅርፊቱን ሰብራ እንደምትወጣ እንደዛ ሰብረሽ የምትወጪበት ጊዜ ደርሷል። አይ አይ አይ ለዚህ ህዝብ ብቻ አይደለም። የሆነ ምድር እግዚአብሔር አሻግራታለሁ አለ። የሆነ የሆነ ፕሮፖዝ ያረኩላት ነገር አለ። የሆነ ማስጀምራት አፕሊኬሽን አለ አለ እኔ ያለውበት በዛ ጉዳይ አለ። አሁን ጌታ ወይ በዚህ ጉዳይ አንተ አለ ወይ ያልሽ ነው። በደንብ ስሚ። ያንተ ፈቃድ ነው ወይ ያልሽ ነው እኔ ያለውበት አለኝ። እግዚአብሔር ከፊትሽ እወጣለሁ አለኝ። እቀድምሻለሁ አለ። እመራሻለሁ አለኝ። በዚህ ወራ አስጨምርሻለሁ፣ ደግሞ ትቀጥያለሽ። ፍጻሜሽ ያማረ ይሆናል። አንድ ሰው ጮሆ አሜን ስል እኝ ሽን ከፊት ተነስቷል። እግዚአብሔር ያየልህን ትረግጠዋለህ። ይሁንልሽ ሁለት ሁለት ሁለት እጥፍ ቅባት በጌታ በኢየሱስ ስም የዘር ማንዘርሽ ነቀፌታ የምታስወግጂበት የበቀል እሳት በላይሽ ላይ ይውረድ። ነገሬ እንደገና አይበላሽም። ነገሬ እንደገና አይበላሽም ከዚህ በኋላ በል፣ ከዚህ በኋላ የድካም ህይወት የድካም ህይወት የልፋት ህይወት የልፋት ህይወት ምራፉ ይዘጋል። ምራፉ ይዘጋል። እግዚአብሔር እግዚአብሔር አዲስ ነገር አዲስ ነገር ያስጀምረኛል። ያስጀምረኛል። ና ይሄንን እጅ ጨብጠ ግባ። በቃ ተከናወን አሁን፣ በዚህ ቅባት ተከናወን። በዚህ መንፈስ ተከናወን። ኤልየና እንዴት ነክ? አንተ ስራ ምንድን ነው? የልብስ ስፌት። አንተ ስራ ምንድን ነው? የልብስ ስፌት። ይሄ ቅባት ያገኛቸው። ይሄ ክብር ያገኛቸው። ይሄ መንፈስ ያገኛቸው። ይሄ ጸጋ ያገኛቸው። ቆይ ቆይ ቆይ ዓለም ማነች? ዓለም ዓለም እህቴ ነች። ዘርጋችን እዚህ ላይ እህቴ ዓለም እህቴ ዓለም እኔም እኔም አንቺ አንቺ በአባታችን በአባታችን ዘር ካለው ከዛ ካውሬ መንፈስ ከዛ ካውሬ መንፈስ ዛሬ ዛሬ ተፈተና ተፈተና በኢየሱስ ስም በልስ ስም ነጻ መውጣት ሆኖልናል፣ ነጻ መውጣት ሆኖልናል። በበቀል መንፈስ ለኩሽ ሸሸኛለሁ። አሜን። ሂድና ተገለጥ። አሜን። ዘር ማንዘራችሁ እንዳይሳካለት የሚያደርግ መንፈስ መጨረሻ አሟሟታቸው እንኳን እንዳያምር የሚያደርግ መንፈስ፣ የሆነ ተቀብሮ የሚመለክ የጨለማ መንፈስ አለ። እግዚአብሔር እዛ ቤትና ቤተሰብ መካከል አንተን በበቀል እገልጠሃለሁ አለ። አሜን። እስቲ አንድ ሰው ይጩህና አሜን በል። አሜን። መስፍን የሚባል ስም ታውቃለህ? ራስ አንተ መስፍን፣ ጩህና አሜን በሉ ባካችሁ ሂድና ተገለጥ በኢየሱስ አሜን እግዚአብሔር መናፍስቱ ዓለም ላይ ይገልጣለሁ አሜን መናፍስቱ ዓለም ላይ ይገልጣለሁ አሜን መናፍስቱ ዓለም ላይ ይገልጣለሁ አሜን የሰዎች ተከታይ አትሆንም እግዚአብሔር አምላክ እኔ የራስን ነገር ኢየሱስ፣ ማን ነው? አንቺ ልጅ፣ ይዘሻት የመጣሽው ምን ልጅ? ልጅ የልጅሽ ልጅ ናት? አዎ። ምን ተሰማሽ? ያው ነጻ ስትወጣ ደስታ ነው። ደስ ብሎሻል። ለስንት ዓመት ነው የተሰቃያችሁት? ስምንት ዓመት ሙሉ ለስምንት ዓመት ሙሉ አዎ። እሺ አሁን ይሄንን ኬዝ ሐኪም ሊፈውሰው ነጻ ሊያውጣት ይችላል አይችልም? አልቻለም። አይደለም ስምንት አመት ሙሉ በኪኒን ነው የምትኖረው። የሚጥል በሽታ ነው ብለው፣ የሚጥል በሽታ በኪኒን ነው የምትኖረው? አዎ። እኔም ወድሻለሁ። እኔ ማር ብላቴናው እንደምትለይ ታውቃላችሁ። በጣም ወድሃለሁ እጆቻችሁን ዘርጉ እስቲ በጌታ በኢየሱስም ስም በሉ አንቺ ብላቴና ፈውስሽ እስከ መጨረሻው ይጽና ከእሷ ዕድሜ ያልበለጠች አሜን የምትባል ብላቴና አሜን የምትባል ብላቴና ምንሽ ነች የአንቺ ልጅ ሴት በእሷ ዕድሜ ነገር አታጨበጭቡም ለጌታ እግዚአብሔር አይምሮዋን ከፈትኩት አለኝ። አሜን። አይምሮዋን ከፈትኩት አለኝ። በአይምሮ ባረኳት አለኝ። ጅማ የሚባል አገር ታውቂያለሽ? አዎ። ምን ታውቂያለሽ? ወደ ጅማ ዘመድ አለኝ። በረከት የሚባል ስም ታውቂያለሽ? ሴት በረከት፣ የሷ እናት፣ የሷ እናት። ቀኞቻችሁን ከፍ አድርጓ። ከናንተም ቤት ከናንተም ዘር በኢየሱስ ስም ይሰበ እስኪ ዛሬ በሉ በጌታ በኢየሱስ ስም እግዚአብሔር የጠላቶችን ቀጠር የከሳሾችን ቀጠር በረከቴ ላይ የተቀመጠውን የትኛውንም ክፉ አዋጅ በጌታ በኢየሱስ ስም ዛሬ ሽሬዋለሁ። አሜን ስትሉ ይሁንላችሁ። አሜን ስትሉ ይሁንላችሁ። አሜን ስትሉ ይሁንላችሁ። ስንት ዓመት ነው ከመማት? ስምንት አመት። ስምንት አመቱ በመድኃኒት ነው የምትኖረው። ዘጠኝ አመቷ ነው በአመቷ ነው የጀመራት። በዘራችሁ ላይ አይድረስ። አሜን። ተነሽ እስቲ ማሚዬ። የቤተሰቦችሽ ጉዳይ ያስጨንቀሻል። የጌታን እጅ ማየት ትፈልጊያለሽ። ወይንሽት ማነች? ስለ አንቺ ስል ቤተሰቦችሽን ጎበኘው አለኝ። አሜን። እኛ ቤት ጌታ መቼ ይመጣል? ዛሬ መጣሁ አለኝ። የጸሎት ሴት ነች አለኝ። የምልጃ ሴት ነች አለኝ። ጉልበቷን ሰጥታኛለች አለ። ልክ ነው የማወራው። የሆነ የሆነ ሰው ወደ ድል የሚሻገርበት ወር ነው። ወደ በረከት የሚሻገርበት በክብር ሀገር ለቆም የወጣበት ወር ነው። በክብር ፕሮሰሱን የሚጀምርበት ወር ነው። በክብር የሚመረቅበት ወር ነው። በክብር የሚከናወንበት ወር ነው። ከነገርሽ አንዷንም ሳላጎድል አንዷንም ሳላስቀር የቤተሰቦችሽን የልጆችሽን የዘር ማንዘርሽን ጥያቄ እኔ አምላክሽ እግዚአብሔር ስለ አንቺ ይመልሳለሁ። አንቺ የማያምርብሽ መሠዊያሽን የለቀቅሽ ቀን ብቻ ነው። እንዴት ወዛ መሆና እንደምትወጣ እናንተ። በርከክ ብላ ስትነሳ ሌላ ዓለም ውስጥ ነው ያለችው። የሚያምርብሽ እሱ ነው። የሆነ የሆነ ተራራ የሆነብሽ ነገር አለ። ታዩ። ከፊትሽ ያለውን ተራራ እግዚአብሔር ንቅል አድርጎ፣ አሜን እምር ብለሽ ማለት ነው። የአገር ባህል ለብሰች ስትንጎራደች ነው፣ እንደ ጥሩ ደጋሽ አምሮብሽ ነው። ማይሽልኝ አንተ ጮሃ አሜን አትልም ወይ ማምዬ? የሰራዊት ጌታ እግዚአብሔር ከፊታችሁ ይቅደም። ዘርማንዘራችሁ ላይ ያለ እርግማን ይሰበ የጨሌ መንፈስ የተረገመ ይሆን ፈጽሞ ለእናንተና ለቤታችሁ መፈታት ሆነ፣ በኢየሱስ ስም አሜን። ተፈጸመ። በሰላም ሂዱ። ከአምላክሽ ከእግዚአብሔር ጋር አንድ ክርክራለሽ እና ክርክሩ ደግሞ የጊዜ ጉዳይ ነው አይደለም? መቼ ነው ጊዜው? አምናለች። ይሁንላት ይሁንላት። የሚገርመው ነገር ያንቺ ስምሽም የማይገባ ነው። ያንቺ ነገርሽም ራሱ የማይገባ ነው። ጠላት ነገርሽ ለሰው አይደለም፣ ለራስሽ እንዳይገባሽ አድርጎ አበላሽቶብሻል። ደግሞ የሚገርመው ነገር ደጋግሞ እኮ ነው የሚያበላሽ። እኔ ጋ ነው ችግሩ ያለው፣ እዛ ጋ ነው ችግሩ ያለው። ችግሩ ያለበትን እንኳን ማወቃቀቶሻል ይሄ ከሴት አያትሽ ቤት የሚመጣ ስፒሪት ነው፣ ከእናትሽ እናት ቤት ዛሬ ተሰበረ። አሜን። መውጫ መውጫ ላይ እየጠበቀ እያዘ ይጎትታታል። እሷ እድሜ ስትል መልኬ ስትል የልጅነት ወዜ ጉልበቴ ስትል ጌታ ኃይሏን ሊያድስ አሜን። ቅድም ስለ ዮናስ አወራ ነበር አይደለ? በየብስ ላይ ተፋ አላልኩም? እንዲህ የተዋጠብሽን ሁሉ አሁን ሊያስተፋልሽ ነው እግዚአብሔር። ማለቴ እንደዚህ የአንቺ ጉዳይ ደጋግሞ እኮ ነው የፎረሸው ደጋግሞ በጣም ጎበዝ ነሽ አያያዝ ትችይበታለሽ ግን አይያዝልሽ እውነት ነው ከዛ በቃ ማለት እንዲህ ነፍስ እስከ መስጠት የመድረስ ያህል ምንም አይቀርሽም ከዛ መጨረሻ ላይ ነፍስሽን ህይወትሽን ምናምን ጥፍትፍት አድርጎ ነው የሚሄደው ጉዳዩ ማለት ነው የማውራው ነገር ትክክል ነው ይገባሻል አደል ጥፍትፍት አድርጎብሽ ነው የሚሄደው አንድ የተሰበርሽ፣ ሁለት የተሰበርሽ፣ ሶስት የተሰበርሽ፣ አሁን ግን ማይሰበረው ይመጣል አለኝ። አሜን። እህቶች ደህና ናችሁ? ሰላም ናችሁ? ሰላም እናንተ ቤት ይግባ ረፍት እናንተ ቤት ይግባ። ድጋም ከእናንተ ሕይወት ላይ ይውጣ። ጉስቁልና ከናንተ ሕይወት ላይ ይውጣ። እንግዳ ነገር በኢየሱስ ስም ይሁንላቸው። አዲስ ነገር በኢየሱስ ስም ይሁንላቸሁ። እረ ምታርፉበት በረከት ያገኛቸው። ምታርፉበት ትዳር ያገኛቸው። ምታርፉበት ሰላም ያገኛቸው። ምታርፉበት ልጆች ያገኛቸው። በኤን ፊደል ጀምሮ ናኦሊምናሜነኬ ቅድም ምል ሴት ቤት ላይ የሚመለክ አምልኮ ስርዓት እንዳለ ታውቂያለሽ አታውቂም? አቴቴ የሚባል ነገር እንደሚያመልኩ ታውቂያለሽ አታውቂም? እናቴ በጣም ታስራለች። የእናቷ እናት ቤት ያለው ስፒሪት እናቷን አሰረ። አሁን ቀጣይ ደግሞ የእሷን ነገር አስረዋል። ኔክስት እሷን ነው ማሰር የሚፈልገው። አሁን በቃ ልጀምር ነው። ዋው በቃ እግዚአብሔር ጎበኘኝ። ስቲ ይበላሻል። ከዛ ይሄኛው በቃ የመጨረሻ ነው። ስቲ አሁንም ይበላሻል። ኦኬ ይህ ደም እየጠጣ ቅቤ እየተቀባ እየተጎዘጎዘለት እየተጨሰለት የኖረው ልክ አንተ ዘር ላይ እንዳለው ማለት ነው። ዳውት ሄድ ከላው ላይ ሳት ብላ። ልቀቀው ልቀቀው፣ አታንከራተው። በናዝሬቱ ጌታ በኢየሱስ ስም ልቀቀው። ናይት በታላቅ ድምፅ ሶስት ጊዜ ጩህ። ነውጣ፣ ውጣ በኢየሱስ ስም ውጣ። አንድ፣ ሁለት፣ የመጨረሻ አሁን ምን ተሰማክ አሁን ደህና ነኝ። ሰላም ነህ? ምን ይሰማል? እዚህ ጭንቅላት አካባቢ ቀሎኛል። ቅድም እንዴት ነበር የሚያደርገህ? አዎ፣ በቃ ድንዝዝህ ነው ያደርገህ። ድንዝዝህ ነው ያደርገህ። ይጨንቀኛል። ውጣ ውጣ እያለህ ነበር። አቤት! እግዚአብሔር ይመስገን። እስቲ እግዚአብሔር ይመስገን በሉ። አሁን ተፈታህ። እግዚአብሔር ይመስገን። የሥራ በሮች አሁን ይከፈታሉ። እሺ፣ እንቅልፍ ተኝተህ ታድራለህ። ሰላም ይመለሳል። ዮሐንስ የሚባል ስም ታውቃለህ? ስምህ ዮሐንስ ነው። ቅዱሱ መንፈስ በወጣበት ቅዱሱ መንፈስ ያገኝ። በኢየሱስ በቃ። ይሄ ጌታ ነው ያለው እኛ ቤት። አጨብጭቡ ለጌታ ክብር። በጌታ በኢየሱስ ስም ለአንዴ እና ለመጨረሻ ጊዜ ፈታሁሽ። ያዟት እንዴት ነሽ ኑሮ ከጌታ ጋር እንዴት ነው እ ጥሩ ነው ቤተሰቦችሽ ደህና ናቸው ሰላም ናቸው ለቤተሰቦችሽ ምን ቢሆንላቸው ደስ ይልሻል ሰላም አሁን በጌታ ነሽ አዎ ቀድሞውን ምን ነበርሽ መጀመሪያ በአዲስ ጊዳን ነው ያደኩት እሺ ቀጥሎ ኦርቶዶክስ እዛ የሆንሽው ደግሞ በትዳር ኬዝ ነው ምን ይሻላል ታዲያ? መቼም ትዳር አይቀየርም እኮ ትዳር እንደገና አይሞከርም አይደለ። ምን ይሻላል? አጨብጭው ለጌታ ክብር ለእሱ ወደ ጌታ መምጣት ያንቺ ጸንቶ መቆም ያስፈልጋላ። ጸንተሽ ትቆም ያለሽ ያ የልጅነትሽን አምላክ እግዚአብሔርን ያኔ በልጅነት ዳደ እያለ ያሳደገሽ ጌታ መተው በሌለብሽ አይነት ሁኔታ ታውሽ፣ ግን ብዙ ዋጋ ከፈልሽ። ጸጉሯን ተመልከቱ። ቀለም አይደለም፣ እድሜም አይደለም። ከእድሜሽ በላይ ዋጋ ከፈልሽበት በዚህ ሕይወት። አሁን ገና እየበራልሽ ያለ ነገር ያለ ይመስለኛል አይደል? ስለዚህ ወደ ልጅነትሽ አምላክ ወደ እግዚአብሔር መመለስ አማራጭ የሌለው አማራጭ ነው። እግዚአብሔር እንደዚህ ይልሻል፣ ልጄ ስንታየው አልተውኩሽም። የልጅነትሽ አምላክ እግዚአብሔር አብሬሻለሁ፣ አለ። ጨክነሽ ከቆምሽ ትወርሻለሽ። አጨብጭቡ ለጌታ አከባ። በጌታ በኢየሱስ ስም ባረኩሽ። ዘመንሽ የበረከት ይሁን፣ ዘላለምሽ የበረከት ይሁን። የእስራኤል ቅዱስ እግዚአብሔር ባለቤትሽን ያስወርስሽ። አሜን።